እና ውዶች እንደምትመለከቱት ዲኮር እየሰራ ነው። እንግዲህ ለምን እንደሆነ ደግሞ ገምቱ። ዝጋ፣ ደግሞ አደም እየሰራ ነው። ሜካኒኩ አደም ዲኮር ይባላል። ለሰርግ፣ ለልደት ምን ችግር አለው? ስራ፣ ስራ ነው። ለሰርግ፣ ለልደት ለምንድን ነው ሌላ፣ ለቀለበት፣ ለብራይድ ዳይ፣ ለቤቢ ሻወር፣ ለፈለጋችሁት ተይው እስከብቻለ መስራት ማሰራት ትችላላቸው። ይሄ አደም ድኮር ነው ቁጥራቸው ምንም ስራ እንዲህ ብሎ ነገር የለም ወላሂ ችግር የለውም እና ለማንኛውም ውዶችዬ የዘምዘቢት ቤተሰቦች እንደምትመለከቱት ነው እንደዚህ እንደዚህ እያደረግና ዝግ አደም ድኮር ነው እንደነገርኳቸው ችማሚናት እናቴ ተው

ጨለማ ስለሆነ ነው እ ወደ ደግሞ ኩሽናችን ማለት ነው። እጅ ኩሽና ይሰራ ነው ማለት ነው እንደምታ የኢትዮጵያ ባጭሩ ማለት ነው። ጨለማ ነው፣ ጨለማ ምንም እንግዲህ ጨለማ ላይ አትስሪ ምናምን ልጆ ምንም

እዚህ ጋር ማለት ነው። እንደምትመለከቱት የኢትዮጵያ ኩሽኔ አማራችሁ ልጆች እንዴ ነው ጣፋሳ እንዴ ነው ማብረውና ለምን ጠፍጫ ለመሆኑ ብቻ እንደዚህ እንደዚህ ነው። እንደዚህ ለማንኛውም አሁን ደግሞ እራታችን እንብላና እና እናየዋለን። ሁሉንም ነገር ማለት ነው። ውዶቼ ይሄ ዙሮ አይለንም። አሁን ይሄ ስቶፕ ነው እንግዲህ እንደምትመለከቱት እና

ብዣ ምን አወጣሽ ውዷ፣ እንግዲህ የኢትዮጵያ ንጉስ ምግብ ይችናል። ሽሮ ሽሮ ዋ እንዴን የሚወድካለ እንግዲህ እኔ ብትመልከት ነው ምንም እኮ አትሆናም። እሺ እና ውዶቼ ይህን ይመስላል። ለማንኛውም ነገ ደግሞ እሷ ስመጣ ያለውን ቪዲዮ እንሰራላችኋለን።

በኋላ ደግሞ ፏፏሲል አሳያቸዋለሁ ውዶች፣ አይደለም በክፍል ሁለት ደግሞ ፏፏሲል በክፍል ሁለት ደግሞ አሳያቸዋለሁ ባባይ።